ነገሮችን እያፈታጠንኳቸው እንዳለ ይገባኛል። በቃ ዝም ብለን ማዘጋጃ ቤት እንፈራረምና አንቺ ዝግጁ በሆንሽበት ሰዓት እኛ ቤት ግቢ። እሺ ግን ቤቴ ምንም ነገር እንዲነካብኝ አልፈልግም። ከዚህ ሲወጣ ልብሴን ብቻ መውጣት የመውጣት የምፈልገው ምክንያቱም ሁሉም ቦታ ላይ የእናቴ ጠረና አለ። ጥሩ ሁሉም ነገር አንቺ እንዳልሽሆን። እኔ የምፈልገው ነገር ዳግምን መበቀልና አንቺን ደግሞ ደስተኛ ግን አሁን ሁሉንም ነገር ስላወቀ እንዳንጋባ ጋባ ለማስቆም የሚሞክር ይመስላል። ምን ይነስብሽ? ምንም ሁሉንም ነገር ትቶ መጥቶ እንዲያስቆምሽና ተያይዘንነት ፋንዲ ልጅ ትፈልጊያለሽ አይደለም? ምንም እናቴ ቢያሳጣኝም ልበቀለው ብፈልግም መቶ ይቅር ይቅር በይኝ እንታረግ ቢለኝ ይቅር ልለው እፈልጋለሁ። አንድ ላይ ምን ቢለኝ እሽ ብዬሽ አብሬው እሆናለሁ። እሱ ደግሞ በጣም ያናድደኛል። እንዴት እናትሽን ያሳብጣሽው ይቅር ብለሽ ከእሱ ጋር ለመኖር ታስቢያለሽ? እያልኩ ሁል ጊዜ ከራሴ ጋር እጣላለሁ። ራሴን እጣለሁ ልታገኙ በጣም ስለምታፈቅድም ይህንን ማሰብሽ ልክ ነው። ልክ አይደለም ዳኒ። ፍቅር በጣም መጥፎ ነገር ነው። ራስን ያሳጣል፣ ያዋርዳል፣ ዝቅ ያስደርገዋል። ከነበርክበት ቦታ ፈጥፍጦ ይጥለዋል። ግን ማፍቀድ ያሰናክለዋል። በዛ የሚያደርገው ፍቅር አይደለም። ፍቅርን የሚያውቀው ሰውና ፍቅር ያልገባው ሰው ነው እንደዛ ያዋረደው። አስታውሺ፣ ፈጣሪ ለእኛ ብሎ ተሰቅሏል። ለእነሱ ሲል እንደተሰቀለ ቢገባቸው ኑሮ ፍቅርን በወቁት ኑሮ በዚህ ደረጃ ባላሰቃዩት ነበር። ግን እሱ ይቀርበላቸውም፣ የፍቅርን ጥቅምን እንደሆነ አስተማረን። አንቺ ምስን ይቅር ማለት ሽን እንዳታዩ ግን ካሰብከው የበቀል ስራ ጋር ይሄ ነገር የሚጣረስ አይመስልም። ዳግምን እኮ እወደዋለሁ በዚህ ደረጃ ያልት ነው። እሱ ትክክለኛው መንገድ ፈልጎ መጥቶ ይቅርታ ካለኝ እኔም ይቅርታ ለማለት ዝግጁ አውቃለሁ። ምንም ቢሆን እኮ ጓደኛዬ ነው፣ እወደዋለሁ። እየሄደበት ያለውን የተሳሳተ መንገድ ትቶ ወደ እኔ ከመጣ እሱን ይቅርታ ለማለት ዝግጁ ነኝ። አሰላሙ አሌይኩም ወረመቱላ በረካቱ። ውድ እና የተከበራቸው የቻናል ተከታታዮች እንዴት ናቸው? ልኝ ዛሬም እንግዲህ ያው እንደተለመደው በአዲስ ቪዲዮ መጥቻላችኋለው። መልስ አዲስ ተከታታይ ድራማ ክፍል አስርን ይዤላችሁ መጥቻለው። ዛሬ እንግዲህ ባለፈው ሳምንት እንዳየ ነው ዳግም የዳኒንና የሄመን መጋባት ከሰማ በኋላ በጣም ተናዶ በጣም አዝኖ መጥቶ ሄመንን ደጋግሞ ከዳኒ ጋር እንዳትሆን ና እንድትጠብቀው እንደሚወዳት ና እንዳልጠላት እየነገራት ነበረ። ነገር ግን ሄመን እንደውም የሱ ይሄ ንግግር አበሳጭቷታል። ምክንያቱም እሱ በአደባባይ ሌላ ሚስት አግብቶ እንዴት ነው እኔን እንዳታገቢ ጠብቀኝ የሚለኝ የእኔ ስሜት ስኔት እንዴት አይገባውም በማለት በጣም ተናዳ ተናዳና በጣም እየጮኸች እያለቀሰች ነበረ። እናም ዳግ ዳኒ ትንሽ ቆይቶ ወደ ቤት ሲገባ ቤቱ ተመሰቃቅሎ፣ እናም ደግሞ ሄመን የሆነ ነገር እየፈለገች ያገኛታል። እና ምን እየፈለግሽ ነው ሲላት የእናቴን ቀለበት፣ ምክንያቱም አዲስ ቀለበት ከምንገዛ በዛው እንድንጋባ ብዬ ነው ስትለው፣ ዳኒም በጣም ደስ ብሎት አውቄ ነበረ እንደምትስማሚ ገብቶኝ ነበር እኔም እናቴን አሳምኛታለሁ እንጋባለን እያለ በደስታ ሲያወራት፣ እሷም አዎ ወስኛለሁ አለችውና የተመሰቃቀለውን ቤት ካየ በኋላ እሷም ከትንሽ ደቂቃዎች በፊት ዳግም መጥቶ ነበር አለችው እሱም በድንጋጤ ለምን እንዴት ብሎ ሲጠይቃት፣ መጥቶ ያንተና የኔን መጋባት ሰምቶ ነው የመጣው። ማን እንደነገረው አላውቅም፣ ነገር ግን ሰምቷል። እንዴት ሊሰማ ቻለ? እኔና አንቺ እማዬን የምናውቀው እንዴት እንዴት እንዴት ሰማ? እያለ በተደጋጋሚ ሲያወራ፣ ዳኒ ምናልባት እናት ሳይነግሩት አይቀሩም፣ ምክንያቱም የዳኒ እናት ተሳስተዋል አይደል? እያለ ሲያዋራኝ ነበረ አለችውና ዞሮ ዞሮ እኛ የምንፈልገው እሱ መበቀል ነው አላት። እና ደግሞ አንድ ዓመት ጠብቂኝ ታገሽኛለኝ እኮ ብላ ይህ የኔ ስሜት ምንም አልገባውም። እሱም በአደባባይ ሲያገባ ለእኔ አላሰብም ነበር እያለች እየተንሰቀሰቀች ካለቀሰች በኋላ ደግሞ እኮ ዳግማውን ሁሉንም ትቶ መቶ። ይቅርታ አድርግልኝ ብሎ ቢጠይቀኝ ይቅርታ አድርግለት ነበረ። ይህንን ደግሞ እንደዚህ እንደማደርግ ሳስብ በራሴ እናደዳለሁ፣ ራሴን እጠለዋለሁ እያለች ስታለቅስ ዳኒም ተነስቶ ጸጉሯን እያሻሸ እውነት ነው። በዚህ ልትናደጅ አይገባም፣ በራስሽም ልታዝኝ አይገባም ምክንያቱም ፍቅር ይቅር ባይ ነው፣ ስለምታፈቅሪው ነው እያለ ባንደበተ ርቱነት ሲያናገራት እሷም ግን እኮ ዳኒ አንተ ከምታወራው ጋር ተቃራኒ ነው፣ እንድንበቀለው አይደለም እንዴ የምትፈልገው? ስትለው ሄመን እኔ ኮ ዳግምን ወደዋለሁ፣ የሰራው ስራ አናዶኝ ነው እንጂ፣ እኔም መጥቶ ሁሉንም ነገር ጥሎ ይቅርታ ከጠየቀኝ ይቅርታውን እቀበላለሁ አላት። የዳኒና የዳግም ነገር አልተገናኝቶም ሆኗል። ምክንያቱም ዳግም ዳኒን ይወዷል፣ ዳኒም ደግሞ ዳግምን። ነገር ግን ያቺ ነጻነት የምትባል ሰይጣን በሰራችው ሴራ ምክንያት እና በእናቱ ምክንያት ይህን ያህል ክፍተት ተፈጠረ። ነገሮችን ቶሎ ቸኩለን ከመወሰናችን በፊት ቆመ ብለን ብናስብ ከብዙ ስህተት እንደሚታደገን በዚህ ድራማ እናያለን። ዳግም ይቅርታ ሊጠይቅ ሄዶ ነበረ። እናም ደግሞ ዳግም ዳኒም ደግሞ ይቅርታውን እንደሚቀበለው ጠይቅ ተናግሯል። ነገር ግን ይህንን ማን ያውቃል? ዳኒም እኮ የተናደደው ቤቱን እንዳዘጋበት ስለሚያውቅ ነው። ዳግም ደግሞ ቤቱን አላዘጋበትም ብቻ ሁሉም ነገር ዳግም ያደረገው የመሰለው ነገር ሁሉ ሁሉም ጥፋት የነፃነት ነው። ሄመንም ይህንን አታውቅም። የዳግም አንድና አንድ ጥፋቱ ሁሉንም ነገር ትቶ ሄመንን ያለመምረጡ ነው። እናቱ በሽተኛ ነኝ ብላ ስለነገረችው እንዳትሞትበት ብሎ ነው። ነገር ግን እናቱም ዋሽተዋለች። እናም ዳግም ይህን ሁሉ ውሸት ያወቀ ቀን የሄመን እናት፣ የሚያፈቅራት ልጅ ሴት እናት በእሱ ምክንያት እንደሞተች ሲያውቅ ምን ይሰማው ይሆን? ቆሞ መሄድ ይችል ይሆን? በጣም ከባድ ነው። እናም ከውሳኔ በፊት ቆሞ ባሰብና ነገሮችን በተለያየ አቅጣጫ ማየት በጣም አሪፍ ነው። ለማንኛውም መልስ የዛሬው ክፍል ይህን ይመስል ነበር። በቀጣይ በአዲስ ትዕይንት ተመልሰን እስከምንገናኝ ሰላም ሁሉ እየተመኘ ሁላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምክቶን እየተጫናችሁ ወደ ቻናል የተቀላቀሉ ስለምትከታተሉኝ ና ስለምታበረታቱኝ እጅግ በጣም አመሰግናለሁ። ውድ ቤተሰቦቼ ለዛሬው ባይ